ሊባኖስ ውስጥ ያለው ቆንጽላ አው ኢምባሲ ነው የምታለል። ቶሎ እቺ ልጅ እህታችን የምታዩት ህይወቱ ነገሳ ጸጋይ ነው ትባለው ህይወት ነገሳ ጸጋይ ትባላለች። እዛ ቤሩት ውስጥ ህይወቷ አልፏል። ግን ሁሉንም ነገር ጨልሶ ወደ ሀገር የሚያስገባ ኢምባሲ ነው። ግን ከኢምባሲ ሰላም፣ ሰላም ቤተሰብ ተመልካቾች እንዴት አደራችሁ? እንዴት አረፈዳችሁልኝ? ፈጣሪ እንግዲህ ከእንደዚህ አይነት ወጥቶ ከመቅረት ይጠብቃችሁ ከእንደዚህ ከድንገተኛ ሞት እጅና እግርን ይዞ እንግዲህ እንደ ዕቃ እንግዲህ ተጠቅልለው ከመላክ ፈጣሪ ጠብቃችሁ። በጣም ያሳዝናል። እች እህታችን እንግዲህ ከቪዲዮ እንደሰማችሁት በቤሩት በሊባኖስ ማለት ነው ህይወቷ አልፏል። ያሳዝናል። በህይወቷም እያለች ተንገላታ፣ አስክሬኖም እንዳይንገላታ እንግዲህ አንድ ሳምንት ሆኗል ህይወቷ ካለፈ እስቲ ሼር አድርጉ። ና አብሪሽ ብዙ ኢትዮጵያውያን አሉ ብዙ መልካም ስራ የሚሰሩ እንግዲህ ለስደተኞች ሁሌ የምትተባበሩ አላችሁና እንደተለመደው ትብብራችሁን የምትተባበሩና እህታችንን እንግዲህ አስክሬ ነው ወደ ሀገር እንድገባ ብታደርጉ አሪፍ ነው። ምንም ቢሆን እዛ አገሯ መቀበሯ ጥሩ ነው ብዬ አስባለሁ። ያው ሀገሯ መቀበሩ አሪፍ ነው። ዞሮ ዞሮ ምን፣ እኔ እንጃ፣ አገር ቤትም ተቀበረ እዚህ ምንም ምንም ለውጥ የለውም ለኔ ማለት ነው። አንድ ሰው በህይወት እስካለ ድረስ ነው፣ ከሌለ የለም ነው። ዞሮ ዞሮ ለቤተሰቦቿ እንግዲህ ቢያንስ መሞቷን አይቶ ቀብሮ ይወጣላቸዋልና፣ እስቲ ቤሩት ያላችሁ ተባበሩ እና አብርሽ ቄራው ብዙ አላችሁ ስሞቻችሁን ደግሞ ማላቁ ብዙ አላችሁ እና ወንድሞች እህቶች ተባበሩና እህትዋን እህታችንን አስክሬኗን እንግዲህ ኤምባሲ ሰውም የላትም። በጣም የሚያሳዝነው ነገር ሰው የላትም። ዝም ብሎ እንደዚህ በሶሻል ሚዲያ የሚያውቅ ሰው ነው፣ በቲክታክ ቪዲዮን የለቀቀ ማለት ነው። ኤምባሲ ሄዶ ጉዳዩን የሚጨርስላት ሰው ያስፈልጋል። ሰው የላትም። አስክሬኑ ምናምን ተመርምሮ ሁሉ ነገር አልቋል። በምን እንደሞተች አልተነገረም። እንግዲህ ያሳዝናል። እህቶቻችን ዘንድሮ በአረብ ሀገር እኔ አላቅም ጤነኛ የሚባሉ ነው እየሞቱ እንግዲህ፣ በሰላም እጅና እግራቸውን ይዞ መጥቶ ሞቶ እየገቡ ነው። ፈጣሪ ከእንደዚ አይነት ይጠብቀን። ታማ ይሁን በምን እንደሞተች አይታወቅም። ምን በምን ሞተች? ምን የሚመጣ ነገር አለ? በቃ አንዴ ሞተች፣ ምን ምንም ማድረግ አይቻልም። ሰውም ቢገላትም ምንም ብዙዎቹ አሁን ባለፈው ጊዜ ጆርዳን የሞተችው አንዱ እህታችን ሻወር ቤት ውስጥ ወርቃ ነው ሞተችው አሉ። ምንም በምን ትሞት በምን ማንም ያውቅ የለም። አንደኛውም እንደዚሁ የማይሆን ምክንያት ይሰጣል። በቃ ምንም ማረግ አይቻልማ። ማን ማንስ የሚከራከርላቸው አለ? እና ፈጣሪ ጠብቀን ነው ወጥቶ ከመቅረት ፈጣሪ በሰላም ወደ ሀገራችንን፣ ፈጣሪ ጤና ይስጠን። አላቅም ዘንድሮ ብዙ እህቶቻችን እንግዲህ ህይወታቸው በምን እንደሚሆን በህመም ይሁን በምን አይታወቅም፣ ህይወታቸው እያለፈ እየሞቱ ነውና ፈጣሪ የሞቱትንም ነፍሳቸውን በቀኝ ያስቀምጥልን፣ በሰላም ያሳርፋቸው። እንግዲህ ምን ማንም ሰውኮ መሞት አይቀርም፣ ግን በቃ በስደት ሞት እያስጠላል። ሁለት ሞት ነው ያልፍልናል ብሎ እንግዲህ በስደትም ተሰቃይቶ ስሞቱ ደግሞ በጣም ያማል። በተለይ ለእናት ለቤተሰብ በጣም ማለት ለማመን እራሱ ይከብዳል። ሞቱ ሲባሉ በጣም ያሳዝናል። ባለፈው የሞተቿ እህታችንም እንግዲህ ሞተች አሉ። እዚሁ ተቀበረች በሁለተኛ ቀኗ። የዛሬ ሳምንት ከሳምንት በፊት ምናምን ነው ቪዲዮ ሰሪች የነበረ እና በቃ አሁን እቺ ልጅ ቤተሰብ ምንድን ነው የሚለው ሞተች በሁለተኛ ቀን ተቀበረች አይምሮ ራሱ እንዴት ነው የሚቀበለው የእውነት በተለይ እናት አባት ይከብዳል አንዳንዴ የሆነ የሞተ ሰው እኮ አረፈ አንደ አረፈ በቃ ግን ያለ ሰው በተለይ ለእናት አባት ሁሌ በቃ የሆነ የአይምሮ ህመም ነው ከውስጣቸው የማይወጣ ማለት ነው ወይም አልቅ ሰው አልቀበሯትም በቃ ጤነኛ የነበረች ልጅ ሞተች ስባል? ለእነሱ በጣም ይከብዳል። ለእናት ለአባት ይከብዳል። የሞተ አንድ ያረፈ ግን ላለ ሰው ሁሌ ከአይምሯቸው አይወጣም። የአይምሮ ህመም ነው። ያሳዝናል። ፈጣሪ ይጠብቀን ከድንገተኛ ሞት። አናውቅም በምን እንደምንሞት። በቃ ይቺው ነች። አሁን ነብስ ማር ሞተች ይባላል ያልፋል እና እንግዲህ ቤሩት ያላችሁ እህት ወንድሞቻችን እንደ ዶሮ ትብብራችሁ ይችን እህታችን ከሞተች እንግዲህ አስክሬነው አንድ ሳምንት አልፏል። ያሳዝናል። ተባበራችሁ ወደ ሀገሯ እንድትገባ ገባ ብታደርጉ። በእርግጥ ቀላል አይደለም፣ አንድ ሰው ሲሞት ዝም ብሎ አይላክም ማለት ገንዘቡም ቀላል አይደለም። አስክሬን ወደ ኢትዮጵያ ስላክ እኮ በጣም ብዙ ብር ነው። እንግዲህ እንደተለመደው ተባብራችሁ ወደ አገሯ ለቤተሰቦቿ እንግዲህ አስክሬኗ እንዲገባ ብታደርጉ ትብብራችሁን እየተለመደ ትብብራችሁን እንደ እነ አብርሽ ቄራው ማለት ነው ብትተባበሩ አሪፍ ነው። እንግዲህ ምን ማድረግ ይቻላል? ነፍሷን በሰላም ያሳርፍ። ገና ወጣት ገና ትንሽ ልጅ ነች። ነፍሷን ይማር። ምን ይባላል? ያሳዝናል። ወጣት እህቶቻችን እንግዲህ እየረገፉ ነው። አላውቅም፣ ሁላችንም ፈጣሪ ይጠብቀን። በምን እንደምንሞት አናውቅም እና ፈጣሪ ሆይ በሰላም እንዳመጣህን በሰላም ወደ ሀገራችንን መልሰን ከእንደዚህ አይነት ድንገተኛ ሞት ፈጣሪ ይጠብቀን። አንደኛውም ባለፈው መቼ ነበረ? ከትላንቱ ዳሮ ምናምን እያየው ነበር እና ምንም አልሆነችም አለው እንትን ግርግዳ እያጸዳች ነበር አሉ በቃ ወርቃ ነው አሉ ጸጥ ያለችውና እኔ አላቅም። ፈጣሪ ጠብቀን። አንዳንዴ ይሄ ልብ ህመም ምናምን ሳይታወቅ እሱ ነው እንደዚህ የሚያደርገውና ፈጣሪ ከእንደዚያ አይነት ነገር ይጠብቀን። ያሳዝናል። ህይወት ቆቀ እንዲሆነች በምን እንደምንሞት አናቅም እና ፈጣሪ አደራህን በሰው ሀገር አታስቀረን። አደራን፣ አምላኬ ሆይ በጤና እንደ እጅ እግራችንን እንዳመጣን ሞታችንን በሀገራችንን አድርግ። የእውነት በጣም ነው የሚያስጠላው በሰው ሀገር መሞት ያስጠላል ያልፍልላንድ ብላች ብላችሁ መታችሁ በቃ ስትሞቱ ያስጠላል። እና ፈጣሪ ከድንገተኛ ሞት ይጠብቀን። ያሳዝናል። ይህ ደግሞ የልብ ህመም የሚባለው በጣም ቆሻሻ ነገር ነው። በቃ አታውቁትም፣ ህመም የለው ምናምን ነገር በቃ በድንገት መቶ ነው ምገለውና ፈጣሪ ሆይ ይጠብቀን ከእንደዚ አይነት በሽታ። አሁን ደግሞ ሙቀት ነው በተለየ የልብ ህመም ያላችሁ ልጆች ለእናንተ ይከብዳል። ብቻ ፈጣሪ ይርዳችሁ። በተለይ ሞከየፍ የለም አንዳንድ ቤት ይጨንቀኛል ልቤን ምናምን የምትሉ ብዙ ልጆች አላችሁ፣ እና ቢያንስ ለማዳሞቻችሁ ብትናገሩ ሞከየፍ እንዲገዛላችሁ ማለት ነው። ፈጣሪ ጠብቃችሁ። በተረፈ ማለት ነው ይከብዳል፣ አይደለም የልብ ህመም ያለበት ሰው እኔ ጤነኛውም ራሱ ሙቀቱ በጣም ሞከየብር ኤሲ ክልል በጣም ነው የሚከብደው፣ እና ፈጣሪ ይጠብቃችሁ። ሌላ ምን ልልል ምን ማለት ይቻላል? ፈጣሪ ጠብቀን ነው እንግዲህ እኛ ራሳችን ጠብቀን አንችልም። ፈጣሪ ይጠብቀን። ሙቀቱ በጣም ከባድ ነው። አይደለም በሽታ ላለበት ለጤነኛውም ራሱ በጣም ይከብዳል። እኔ አሁን ዛሬውን አርባ አንድ ላይ ነው ያለውና በጣም ነው የሚሞቀው እንትን ካልከፈታችሁ በጣም ይከብዳል ለመተኛት አስተኛም እንቀልፍ እንትን ሞከየፍ ከሌለ ማለት ነው ጤነኛውም እራሱ በጣም ነው የሚከብደው አይደለም የልብ ህመም ላለባችሁ እህቶቼ ማለት ነው አይዟችሁ በያላችሁበት ፈጣሪ ጠብቃችሁ እህቶቼ መልካም ጊዜ መልካም ቆይታ ቻው